ከስድብ ማርኮት እኔ ነገር እኔ ከስድብ ከመሰዳደብ ሰዎች ነን። ማነው የሚገላት? ከሌሊቱ ዘጠኝ ሰዓት ረ ከባለጌ ጋር ባለት ጋር ብስለት ውድሜ ልክ ሳይኖር እንደዚህ ውርድ ያለ ለምንድን ነው የምትደባበቂ? ሴት ልጅ የለሽም። ወደፊት ሴት ልጅ አትወጭም። ግፈኛ አውቃ ይሁን በተለይ አይደለም መረዳት ተረድታለች። ነገር ግን በቃ እሷን አለ በህይወት መፍረዱ ይሄ እኮ ውርም ይናገራል። ማ ይሄ በቃ አዷለም እንደገደለ እንደውም ዘጠና ፐርሰንት ላለው እንጂ ዘጠና ዘጠኝ ፐርሰንት እሱ ላይ ነው። ይሄ ምን መሸፋፈንም ምናምንም አይደለም። ካሜራ ይዞ ቤተሰብ እናትና አባቷ እያሉ አዘን ለብሶ ቁጭ ብሎ እኮ እያለ ለመዝናናት አንዷ አለምን ይዞ ለመውጣት ነው። ዛሬ ይህን ሁሉ ዝግጅት እያደረጉ ነበረ። በስርዓት ተቀናይቶ አስቦበት ዛሬን ይፈታል ብሎ የመጡት ማለት ነው። ይሄ አሁን በእኛ በኦሮሞ ሆነ በማንም እንደዚህ ያለ ነገር አለ? ከዚህ በፊት ሰምተን ማናውቀው ነገር እኮ ነው እየሰማን ያለው እሱ አልገደላትም ብለው ካሰቡ አበባ ፈረስን አበባ አልብሰው ከመጡ፣ ለእሱ ሀዘን አይደል? ሚስቱ አይደለች እንደ ሀዘን አይደለ? ሀዘን ሊቀመጥ ነው። ልቀቁት እያሉ አይደለ እየለመኑ የነበረው ቤቱ ሄዱ። ሀዘኑን በስንት ስርዓት ይወጥ ለምን አሰው ረድቃት እናቷ አፈርት ብላ እኔ የገባሁት ለእሷ ነበረ። ቆሻሻ ሀዘን ለእሱ አይደለ። ቤቱ ሄዶ ሊቀመጥ ነው አይደለም?

እያለቀሱ የነበረም አለ። ለምንድን ነው የማይፈታ ብለው እያለቀሱ ነበር። አስበው እንግዲህ። በሞዴል ቀነኔ አዱኛ ሚያ ዙሪያ ሰላም ሰላም። ውድና የተከበራችሁ የአዘቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ተረፍረፌ ይበለልኝ። እኔ ጋ ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬ መተናል የቀነኔ ነገር እንቀልፈነስተውናል በየቀኑ ወደ አዲስ አዳዲስ መረጃዎች እየመጡ ነው። እንግዲህ እንደሰማችሁት መግቢያ ላይ ማለት ነው፣ ይሄን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ፍትህ ለሀያ አምስት ዓመቷ ወጣት ባጭር ለቀረችው ለተቀጨችው እህታችን ድምጽ መሆን አለብን። ሁላችንም የቀነኒ ነገር ሊያምን ይገባል ማለት ነው። ፍትህ ለቀነኒ ማለት አለብን። እንግዲህ እንደሰማችሁት መግቢያ ላይ በጣም ያሳፍራል እኮ እውነት። በጣም የሚያሳዝን ምን አክል የቀነኔ ቤተሰቦች እኛ ሰምተን እንደዚህ ውስጣችን እንደተቃጠለ እንግዲህ፣ በችሎት ቀን ምን እንደተደረገ ሰምታችኋል ማለት ነው። የአዷለም ጎሳ አጃቢዎች ማለት ነው ያደረጉትን ሰምታችኋል። ሁለት ሴቶች ፈረስ አልብሰው፣ ሁለት ሴቶች ካሜራ ይዘው ሙዚቃ ምናምን ሊከፍቱ ቪዲዮ ሊነሳ ሊጨፈር ማለት ነው። አያሳፍርም። የእውነት አያሳፍርም? ይሄ እንዲህ አይነት በየትኛው በዓል ነው? በየትኛውም ኢትዮጵያዊ ባህል አይደለም ይሄ ባህላችን ማለት ነው። የትኛውም ሰው አያደርግም ለእንደዚህ አይነት ሰው ማለት ነው። እና ሰምታችኋል፣ እኔ ባልደጋግምላችሁ ማለት ነው እንግዲህ ፈረስ አበባ አልብሰው፣ ፈረስ ሙሽረው ይዘው ነው ፍርድ ቤት የተገኙት ማለት ነው። ምናክል ምናክል ንቀት፣ ምናክል ድፍረት እንዳላቸው ይሄን ማየት አለባችሁ። የእውነት እንደዚህ አይነት ነገር ተደርጎስ ተሰምቶ ሲታወቃል? በጣም በሚያሳዝን ሁኔታ ማለት ነው። እንግዲህ እስከነስማቸው ተነግሯል። ሁለት ሴቶችና ሌሊሳ ተብሏል ማለት ነው። በጣም ነው የሚያሳፍረው። በጣም ነው የእውነት። ይሄ ከዚህ በፊት እንደተባለው ሐዘኑን ይውጣ ሐዘኑን ይወጣ እየተባለ አልነበረም ሚስቱ ከሆነች ሐዘኑን መወጣት ከተፈለገ፣ ዛሬ ደግሞ እሱን ከእስር ቤት ለማውጣት የዛን ቀን እንግዲህ ይወጣል ተብሎ የበቀደም እለት ፍርድ ቤት ሄደው ያደረጉት ፈረስ አበባ አልብሰው ካሜራ ምናምን ተዘጋጅቶ የተሄደው ማለት ነው። ማለት በቪዲዮ በፎቶ እየተጨፈረ ሊወጣ ማለት ነው። እውነት ይሄ ተግባር ነው? እንደዚህ አይነት ነገር አያሳቅቅም? እችን የመሰለች የሃያ አምስት ዓመት ወጣት አበባ ቅርጥፍ ብላ ቢያንስ ለቤተሰቦች ሞራን እንኳን አሁን እሱ ቢለቀቅ እየጨፈሩ ፈረስ ላይ ያስቀምጠው አበባ የፈረስ ልብስ አለ አበባ ምናምን ተሞሽሮ እንደዛ ተደርጎ ነው አሉ ፍርድ ቤት የተሄደው። ጉድ ጉድ ጉድ ጉድ ጉድ ያለው ጎንፎ እያደረ ይፏጃላል ያገሬ ሰው እውነት እናንተ ስሙት እስኪና ፍረዱ፣ ማለት ነው። የእውነት የቀነኒ ነገር አያምም? የቀነኒ ነገር እንደ እሳት አያንገበግብም። እንዴ እችን ሴት ማን የገደላት ቤት ውስጥ? ማን ነው ከሌሊቱ ዘጠኝ ሰዓት ላይ አፍኖ የገደላት? ይገደላት ከባሏ ጋር ተኝታ ደግሞ። በጣም ብዙ ዶማዎች አሉ ምንድን ነው የሚሉት ሌላ ሰው ነው ይገድላል? ሌላ ሰው ይሆናል እንደዚህ ያደረጋት? በሰማይ ገብቶ በምን ገብቶ ነው? ባል ያለ ባለትዳር ቤት እንዴት ነው ሌላ የውጭ ሰው ገብቶ እንደዚህ አይነት ነገር የሚያደርገው? ይሄ ዝም ብላችሁ የማይሆን ነገር። አንዴ እንግዲህ ሜንታሊ ናት ብለዋል፣ ሰምታችኋል። ሲቀጥል ደግሞ ረተው ተው፣ ይሄ ሁሉ የተገኘው ነገር ሁሉ ይፈርድባችኋል ይፈረድባችኋል ማለት ነው። እና በጣም ነው የምታሳዝኑት። የእውነት በጣም ታሳፍራላችሁ፣ ታሳዝናላችሁ። እንደዚህ አይነት ሰዎች ለዚች አበባ ለዚች የምታሳዝን የምታሳሳ ቁንጅዬ እህታችን ቅርጥፍላለችሁ። ለእሷ ነው ማልቀስ በህይወት ላለ ሰው አበባ ሞሽሮ እና በአበባ ሞሽሮ ፈረስ ይዞ መሄድ ይሄ ውርዴት ነው። ይሄ ቅሌት ነው የእውነት አልሳካም ሲላቸው ይሄንን ሁሉ ድረስ ነው ያደረጉት ግማሽ ሰው ደግሞ ሲያለቅስ ነበር አሉ ለምን አልተፈታም ብሎ ያለቅሳል አሉ ግማሹ በቃ እረ በጣም ነው የሚያሳፍረው እና ሰርግ እስኪመስል ድረስ ነው አሉ ፈረስ ታጅቦ ምናምን የሄዱት እናንተ ሂሊና አላችሁ እንዴ እሱ ይህን ነገር ቢያደርገውም ባያደርገውም እሱ ደስተኛ ይመስላችኋል? የእውነት አዷለም ደስተኛ አይደለም። እናንተ ፈረስ ይዛችሁ፣ ሙዚቃ ይዛችሁ፣ ፈረሱን እንደዚህ አበባ አልብሳችሁ ይዛችሁ ሄዳችሁ። አዷለም ራሱ ከዛ ቢለቀቅ ራሱ ይዛን ቀን ፈረሱ ላይ አይቀመጥም። ለምን ያስባላ እናንተ እንደምታስቡት አይደለም እሱ የሚያስበው ታውቃላችሁ? ምንም ቢሆን ሚስቱ ናት። ምንም ቢሆን አብሯት ኑሯል። ምንም ቢሆን አቅፏት አድሯል። ምንም ቢሆን አብሮ በልተዋል፣ ጠጥተዋል። እንደው ክፉ ሴት እንኳን ብትሆን ማለት ነው። እሱ እንኳን ቢያደርገውም ባያደርገውም ይሄ ነገር ገና እስካሁን አልተረጋገጠም፣ አይደለም ግን? የእናንተ ግን ሞራን በጣም ነው የሚያስጠላው። በጣም ነው ድፍረታችሁ፣ በጣም ያሳዝናል። የእውነት እናንተ ፈረሱን ይዛችሁ ሄዳችሁ እንጂ፣ ቢለቀቅ ራሷ እንዳውም ፈረሱ ላይ ቁጭ አይልም። ታውቃላችሁ? ለምን ያስባላ? ጭንቅላት አለዋ። ሰውስ ምን ይለኛል? ምንም ቢሆን አብሬት እኩን ያሳለፍኩት ምን ያክል ጸጸት፣ ምን ያክል ሀዘን ላይ ውስጡ እንዳለ ታውቃላችሁ? በዚህን ሰአት ማንም ሰው እንኳን ያደረገውን ነገር ይጸጸታል ማለት ነው። እውነት የእናንተ ድፍረታችሁ፣ ብልግናችሁ ማለት ነው። እረ መዋረድ ነው። ትንሽ ለቤተሰብ ሞራን የላችሁም። ለእሷ ቤተሰቦች ላዘኑት፣ ለሐዘንተኞቹ ትንሽ አይምሯችሁን አያምም ወይኔ። እና እውነት ይቅርታ አድርጉልኝ። እነዚህ ሰዎች ማንኛውንም የትኛውንም ብሔር ብሔረሰቦች አይወክሉም። እንደው እናንተ ፈረሱን ወሰዳችሁ እንጂ አዷለም ራሱ ወጥቶ አይቀመጥበትም፣ ቢለቀቅ ራሱ። እናንተ በጣም ደፋር ናችሁ። ቤት ሀገር ነው። አንድ ሰው ወንጀለኛ ቢሆንም ባይሆንም በእስር ላይ ካለ ያውም ደግሞ በህይወት መጥፋት ያልተረጋገጠ ነገር ላይ ተጠርጥሮ ለጊዜው እስር ላይ ያለው ሰው ምህነቱ ሳይታወቅ ቢታወቅም ባይታወቅም ለዛ ለሞተበት ሰው ሙራን ሲባል እንዴት ነው ፈረስ ላይ ተሞሽሮ ነው እንዴ ይወጣ ያለው? አበባ አልብሳችሁ የምትሄዱት የትኛው በዓል ነው? በየትኛው ህግ ነው? ይሄ እኮ ማን አለብኝ ምን አለብኝ የማለት ነው። ሁሉ ነገር የኛ ነው፣ እኛ እንደፈለግን ማድረግ እንችላለን ነው። የእውነት በጣም ነው የሚያሳዝን። እንዴት ፖሊሶቹ እንዲዘማሉ ፈረስ አልብሰው ፍርድ ቤት አበባ አልብሰው ፈረሱን ይዘው ሲሄዱ፣ ይሄ ከበዓልና ከሞራል ዝቅ ያለ ነገር፣ ካስተሳሰብ ዝቅ ያለ ነገር። እንዴት እንደዚህ አይነት ነገር ይደረጋል? እንዴ ምን አክል ድፍረት ነው ይሄ? በየትኛው ዓለም ላይ ነው እንዲህ አይነት ነገር ያለ? ቢያንስ እንኳንም ሚስቱና አካሉ የሆነችን ሴት ቀርቶ ማንኛውም መንገደኛም ራሱ ህይወት ከጠፋ ለነዛ ለሞተበት ሰውዬ ሞራን ሲባል ደስታ እንኳን አይገለጽም። አንዱ አለም እንኳን ነጻ ቢወጣ ራሱ ደስታቸውን እንኳን የእሷ ቤተሰቦች እንዲያዩ መደረግ የለበትም። እንደ ሀዘን ሀዘንን አዘንተኛ መስሎ ለማስመሰል እንኳን አዘንተኛ ነው የሚመሰለው። ምን ነው ሲወጣ አደርሱም እንደ ለውስኪው ለሌላው ነገር እንደፈለጋችሁ ለመጨፈሩ ከዛ በኋላ እንጂ ከፍርድ ቤት ፈረስ ላይ አርጋችሁ እየጨፈራችሁ ይዛችሁ ልትሄዱ የቀነኒ ቤተሰቦች ትንሽ ለነሱ ሞራን ማትጠብቁ አህያናት። እንደ የሞተችው ውሻ ነው እንደ የሞተው ምን አይነት አስተሳሰብ ነው ያላችሁ? እውነት ልቦና ይስጣችሁ። አሳፋሪዎቼን ያደረጋችሁ ሰዎች ከየትኛውም በኦሮሞ ሆነ በየትኛውም ባህል በኢትዮጵያዊ ባህል አንድ ሰው በእንደዚህ አይነት በህይወት እንደዚህ አይነት ነገር ያለበት ሰው ቀርቶ በምንም አይነት ቢሆን እየተጨፈረ አይወጣም። በፈረስ ላይ ተቀምጦ ፈረስ አበባ ለብሶ እንደ ሙሽራ እየተጨፈረ በፍጹም አይደረግም። ምን ነው ቤት ሲመጣ እኮ ትደርሳላችሁ። የቤት ዊዳችሁ እንኳን ደስ አለ ብላችሁ መጨፈርም ሁሉንም ታደርጋላችሁ። ትንሽ ለሷ ቤተሰቦች ሞራል ትንሽ አትጠነቀቁ። አረመኔዎች ውን ታሳፋሪ ትሽ በጣም ነው የምታስጠሉት።